ላይ ተቋርጦ ነው ጋይስ። በስተመጨረሻ መጨረሻ ያው ቤቱ ይሄን አጽድቼ ጨራርሼ ያውሉ ሶስት ሰዓት ቆይቼ አያናድጅም እና ይሄን ይመስላል ማለት ነው። ፊኒሽንጉ ሰው ይሄው ያው እንደዚህ አርገዋለሁ ማለት ነው። ጋ ጋይስ በቃ ይመስላል። ይሄ የቱ ጋር እንደምትሰቀል አላውቅም፣ ግን እዚህ በቃ መስቀል አልፈለግኩም። የሆነ መቀየር ፈልግ ያለው እዚህ ግርግዳ ላይ የሆነ ማረገው አለ። ቀስ ብዬ ጠልባለሁ። ይህን ግን የት መኝታ ቤቴ ስራ ቦታ አላውቅም። እሺ ይሄ ይመስላል። በስተመጨረሻ በዚህ መልኩ ተጠናቋል።